ቤተሰብ አዲስ መረጃ ነው። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጋችሁ እስከ መጨረሻ አዳምጡት እኔ መጨረሻ ላይ ገባለሁ። አዳምጡት በደንብ ይጠቅማችኋል። ስለ ቀን እኔ አዳዲስ መረጃ ወጥተዋል። ፖሊሶች በአንዷለም ምክንያት አለመግባባት የተፈጠረ ነው። ኦሮሚያ ፖሊስ እና አዲስ አበባ ፖሊስ መሀል ቶክስ ሲጠፋት ያደረሰ ጉዳይ ምንድን ነው? አንዷለም ጎሳ ጉዳይ የኦሮሚያ ክልል መንግስት ማየት አለበት የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት ብለው

ጉዳይ አብሶሉት ላይ ተጠያቂ ነው። ቮይስ ሆድ ይዛ ምን ሰራላችሁ፣ እውነቱን የምታወጡ ሰዎች አደላችሁ። ይዛ በዚህ ስራ ላይ ሰርታችሁ ይህን ሰውዬ ትክክለኛ ትክክለኛ በወንጀል ተባባሪነት ስለተገኘ ተጠያቂ ከመሆን ማለት የለበትም። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ወንጀለኛ አዲስ አበባ ፖሊስ ፌዴራል ፖሊስ ይሄን ነገር አሳልፎ የወንጀል ምርመራው አሳልፎ ለኦሮሚያ ክልል ሰጠ ማለት በቃ ምንም አይነት ኢትዮጵያ ውስጥ ሕግ እንደሌለ በዚህ ታካላቸው ምንም አይነት ሕግ የለም። ስለዚህ የአዲስ አበባው አደራ አደራ አደራ አሳልፋችሁ ለኦሮሚያ ክልል እንዳሰጡች መልስ አዲስ ይሄንን ነገር ስላዘዘ ነው መነግራችሁ። ፖሊስ ቁጥጥር ስር ሆኖ ምርመራ እየተደረገበት መሆኑ ይታወቃል። በቀብሯ ማግስትም ፍርድ ቤት ቀርቦ ፍርድ ቤቱ መረጃዎችንን ማሰባሰብበትን አስራ ሶስት ቀን ይሰጣኝ በማለት ለአስራ ሶስት ቀን ቀጠሮ መሰጠቱን ይታወቃል። የአንዱ አለም ጠበቃ የዋስ መብት ጠበቅ ያለ ቢሆንም የዋስ መብቱ ውቅ እንደሆነ ይታቆሳል። ከዚህ ጋር ተያይዞ ያለፉት ሶስት ቀናት ውስጥ የምንተፈጠረ ምን ስብ ከሆን ነው ይሆነ? አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩ ከሆነ ሁለት ፖሊሶች በአንዱ አለም ምክንያት አለመግባባት የተፈጠረ ነው። ሮሚያ ፖሊስ እና አዲስ አበባ ፖሊስ መሀል ቶክስ ሊጠፋት ያደረሰ ጉዳይ ምንድን ነው? እንደ አለም ጎሳ በቁጥጥር ስር የዋለው አዲስ አበባ ፖሊስ ስር ሲሆን የቀረበው ከፍተኛ ፍርድ ቤት ነው። እና ታዲያ በዛሬው ዕለት ኦሮሚያ ፖሊስ እንዷለም ጎሳ ቃል መስጠት ያለበት ለኦሮሚያ ፖሊስ ነው በማለት እንዷለም ጎሳ ታስሮ ያለበት እስር ቤት ድረስ በመሄድ እንዷለም ይዞ ለመውጣት እየሞከሩ ሳለ በከተማ ላይ የረዘም ያለ ቶክስ መከሰቱንም ተቋል። ይህ ጉዳይ ካሰብነው ነው ከቁጥጥራችን ውጭ እየሆነ ያለ እየመሰለ ነው። ምክንያቱም እንዷለም ጎሴ እንዷለም ጎሳ በአዲስ አበባ ቁጥጥር ስር የሆነበት ምክንያት አንድ ወንጀል ተፈጸመ የተባለው ቦታ አካባቢን የሚወክል ቦታ ላይ መታሰሩ ይሄ ከአግባብ ያሉ ቦታ ይሆናል። ከዚህም ጋር ተያይዞ ሞዴል ቀንን ከአምስተኛ ፎቅ ራሷ አንጣለች ወይም ሰው ገደላት የሚል ጥርጥር ውስጥ ከመረሳች ነ እሷ የሞተችበት ወይም የወደቀችበት አካባቢን የሚመለከተው የፖሊስ አካል ፖሊስ ማምሪያ ወይም ፖሊስ ጣቢያዎችን መጠየቅ ይችላል። ከዚህ ጋርም ተያይዞ እንደወንጀሉ ክብደት በከፍተኛ ፍርድ ቤት መጠየቅ ነበረበት። ከፍተኛ ፍርድ ቤትም ቀርቦ አሉን ሰጥቷል። ፍርድ ቤቱ ፍርድ ቤቱም ማለትም አቃቢ ሕግም መስረጃዎችን የማያክልበት የሐኪም ምስክሮችን የማስተካከልበት እና የሀክም መረጃዎችን የማክልበት ጊዜ ይሰጠኝ በማለት የአንዱዓለምን ጠበቃ የጠየቀው የዋስ መብት ተከልክለው ለአስራ ሦስት ቀን ቀጠሮ ሰጥቶ ወደ ማረፊያ ቤት ልኳል። ታዲያ ይህ የከፍተኛ ፍርድ ቤት ውሳኔ በእንደዚህ ተተላልፎ ሳለ ሮሚያ ፖሊስ ምን አስበ ይሁን እስከ ማረፊያ ቤት ወደ ቶክስ እስከ መክፈት ድረስ አንዱዓለምን ይዞ ለመውጣት መሞከሩ ወደ ምን እያመራ ነው? ይህ ገባብነትስ አለ ወይ? ጥያቄውን ለእናንተ ትቻለሁ። ሰላም ሰላም፣ ውድና የተከበራችሁ የአዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ በአዲስ መረጃ መግቢያ ላይ እንደሰማችሁት ማለት ነው ይዤላችሁ መጥቻለሁ። በጣም የሚያሳዝን ነው። እንግዲህ የቀነኒ ሞት የውሃ ሽታ ሊሆንብን ነው። እንደ ትዝታ ሞት ተድበስብሶ ጠፋ ነው ማለት ነው። ልክ እንደ ትዝታ ገዳይ አሁን ምንም ሳይታወቅ ጠፋ። አሁንም ደግሞ የቀነኒ እንግዲህ፣ ዛሬ እንደሰማችሁ፣ ትላንትና ላይ ሲፈተሽ ጊዜ ቤት ፖሊስ ይዞ ሲፈትሽ፣ ፍር ከስር የተነጠፈው መንጣፎች ሲነሱ እንግዲህ ደም ተገኝቶበታል ተብሎ እየሰማችሁ ነው አይደለ መረጃ ወጥቶ ማለት ነው። ሁላችንም ያየነው የሰማነው ነገር ነው። ሲቀጥል ደግሞ አሁን ላይ ደግሞ እንግዲህ ዛሬ ደግሞ የወጣው መረጃ በጣም የሚያሳዝን ነው። እንግዲህ የኦሮሚያ ፖሊስ እና የአዲስ አበባ ፖሊስ እንግዲህ ጦርነት ከፍተዋሉ። መሳሪያ ተተኳኩሰዋል ማለት ነው። ዛሬ ሲተኩስ ነበረ ቀኑ ሙሉ እየተባለ ነው እንደሰማችሁት። በጣም ያሳዝናል እንግዲህ በአንዷለም የተነሳ ማለት ነው። እኔ የምለው ለምንድን ነው እሱ ታዋቂ ስለሆነ ብቻ ማለት ዘፋኝ ስለሆነ እንጂ ሌላ ነገር የለውም። ሌላ ምንም አይነት እውቀት የለውም። ትበልጠዋለች እንጂ አይበልጣትም ማለት ነው። ምንድን ነው? ለምንድን ነው? ማንም ሆነ መሃይምም ይሁን የተማረም ይሁን ማንም ሰው ሰው በመሆኑ ብቻ ሊከበርና ሰው በመሆኑ ብቻ ፍትህ ሊሰጠው ይገባል። እንደ ኢትዮጵያዊነት እንደ ዲሞክራሲ እኩል ልንተያይ እንፈልጋለን። በብሄር ከተባለ እሱም ኦሮሞ ነው፣ እሷም ኦሮሞ ናት። ሌላ ብሄር ቢሆኑ ኦኬ ለመለየት ይባላል አሁን። ስለዚህ እንግዲህ ሽመልስ አብዲሳ ነው ደውሎለት አይዞ ከኔ ያስፈታለሁ ብሎ አለ እየተባለ ነው መረጃው። እንግዲህ የተለያየ መረጃ በየቀኑ እየወጣ ነው። እውነት ፍትህ ለእህታችን ፍትህ ለእህታችን፣ በጣም ያሳዝናል፣ በጣም ያማል ማለት ነው። በቃ እንዲህ ነው አደለ በዛ ላይ ብዙ ልጆች ደግሞ ትተዋል ይህንን ነገር ማለት ታዋቂ ጓደኞቿ የነበሩ አብረዋት የነበሩ ፎቶ ሲነሱ ፊልም ሲሰሩ ሞዴሊንግ ሲሰሩ ምን ሲሰሩ የነበሩ ጓደኞቿ ሁሉ ጸጥ፣ አልሰማንም፣ አላየንም ነብሷን የማራሷናት የጠፋችሁ በማለት ዝም ብለዋሉ። እኛውንም እሱ ነው እያልን አደለም፣ ግን እውነቱ ተረጋግጦ ይታይልን ነው። እንደውም ሰዎች እሱ ነው እያሉ አሁን እየመጣ ያለው ምንድን ነው? ይሄ ምንጣፉ ደም ንክቶት የተገኘው ምንጣፍ ነው፣ ሌላ ጉድ ይዞ የመጣ እና የበለዘው ፊቷ ነው አደለ ህዝቡን ጉድ ያስባለው ማለት ነው። ያሳዝናል። እውነት በጣም ያሳዝናል። አገራችን በቃ ፍትህ እንደሌለ በዚህ ታቃላችሁ። በጣም ነው የሚያሳዝን፣ ልብ የሚሰብር አሟሟት ነው። እንግዲህ እግዚአብሔር ይፍታው፣ መዳን ያለም ይፍታው። ምንም ማለት አንችልም እኛ ማለት ነው። እውነት ያሳዝናል። ፍትህ ለእህታችን፣ ፍትህ ለቀነኔ። እስከ መቼ ነው ግን ሞት የሚደባበሰው? እኔ እኮ ብያችኋለሁ ብዙ ጊዜ ስናገር አገራችን ፍትህ ስለሌለ ነው በተደጋጋሚ እንዲህ አይነት ነገር የሚከሰተው። ፍትህ የለም፣ እውነት የለም፣ መደባበቅ እንወዳለን። እንግዲህ ሽመልስ አብዲሳ ማለት አንድ ስልጣን ላይ ያለ ሰው የህግ አካል ነው ወንድሙ ቢሆን ራሱ እውነት አንዱ አለም ጥፋተኛ ከሆነ ሀቅን እግዚአብሔር የሚያወጣ እንደ ህጉ ይቀጣል። እኔ ወንድሜ ቢሆን ራሱ ይሄን ነገር አልደብቅለትም ማለት ነው። አድርጎት ከሆነ እንደ ህግ ይቀጣ አለ። ምክንያቱም በቃ ፍርድ እንደሚሰጠው ይቀጣ፣ እውነት ይሄን ነገር አድርጎት ከሆነ አሁን ይሄን ብሎ ፖሊስ ያወጣው ነገር የለም። እቤት ተፈተሸ፣ ደም የነካው መፍረሻ ተገኘ፣ ስልኳ ተፈተሸ፣ ብዙ ዛቻ፣ ብዙ ነገሮች ከስልኳ ወጡ፣ ከቀነኔ ስልክ ማለት ነው። ቀን የዘንትን ያልኩት ቪዲዮ ላይ አሳይቻችኋለሁ። አባት እውነታቸውን ለካ የሆነ ነገር ጥርጣሬ ስላለን ልዬ በፍጹም አታረግም። እንዲሁም ደግሞ አይታችኋል፣ በቪዲዮ ለቅቄላችኋለሁ ውሸታም እንዳትሉኝ ማለት ነው። እናንተ ትክክለኛ መረጃ ሲመጣ ሲጀመር አታዳምጡ። መጀመሪያ ታዳምጡና ጨር ስለማጨርሱ ሰው ትሳደባላችሁ እና አስገብቼ ላችሁ ነበረ ማለት ነው። አይታችሁት ከሆነ እንግዲህ ካልደበደብኩት ብለው እጃቸውን ሲዘረጉ ሲያዙ ሲጋበዙ ነበረ አንዱ አለም ጋር ማለት ነው። አባት ያቀርባ እና በጣም ያሳዝናል፣ አሁን ላይ እየተደረገ ያለው እስኪ ቶክስ እስከ መከፈት እዚህ ድረስ እስከ መድረስ ምን አደረሰው እስኪ ምንድነው ትላላችሁ? እውነት ያሳዝናል። ፍትህ ለእህታችን ፍትህ ለቀነኒ አሁንም አንተውም እውነቱ ይውጣላት። ሞቷ መደሰ ተድበስብሰው መቅረት የለበትም የቀነኒ ሞት ያሳዝናል። ፍትህ